ጀመር አልተወለደም። አንተን ይምሰል አይምሰል ማንም አያውቅም። አንደኛ፣ ሁለተኛ ደግሞ እኔ ነው ይመስለው። በቃ በቃ፣ ወሬ አታብዛ። እኔ ነው አፍረሽ መሆኑ ነው አይደለም? ሌላው የለም። በነገር ላይ ልጅ እንደኔ ጠባይኛ ነው። በጣም ጨዋ ነው፣ ደሞ አይን አፋር ነው፣ ምናምን ወንድ መሆኑ። በነገር ላይ ወንድ ልጅ ለእናቱ ነው፣ ሴት ልጅ ለእናቷ፣ ለአባቷ ታደዳለች ይባላል። ተጋሪ ያውቀ ነው መስሎ እኔ ሴት ልጅ ስለው እሱ ወንድ ልጅ ሰጠኝ። እና አረፍ ያው ከኔ በላይ ስለሚያቀፍ አይደለ መከታም ነው ለኔ ሰጠኝልሃለሁ። በሴት ግን ሴት እንደምትፈልግ ነበር። አዎ፣ ታዲያ አሁን ሴት አልሰጠኝም እና ወንድ ላልፈልግም እንድለው ነው። ብዙ ጊዜ እንደዛ ነው። ሴት ልጅ ምናምን ይላለሁ እና ለብዙ ሰው ነገር ላይ ሴት ልጅ ነው የምትወደውና፣ ተመኝቼ ሴት ናቸው። እኔ ግን ሴት ነኝ ያለው ነው ሰው ከኔ በላይ ፈጣሪ ስለሚያውቅ ወንድ ሰጠኝ ነበር።